ለህዝባችን የገባነውን ቃል በተግባር እየፈጸም የማያቋርጥ ሪባን ቁረጣና ምርቃት ውስጥ እንድንገባ ያደረገን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። ከሀገራዊ የብልጽግና ራዕያችን የተቀዱ በርካታ የከተማውን የልማት ፍላጎቶች የሚያሟሉ የህዝቡን ማህበራዊ ኢኮኖሚያዊ ጥቅም የሚያረጋግጡ የልማት ስራዎች እያከናወን እንገኛለን። ከአንድ ክፍለ ዘመን በላይ እድሜ ያላት የሁላችንም የሆነችው መዲናችን አዲስ አበባ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 እነኝን አማራጮች መነሻ በማድረግ በከተማችን ላይ በርካታ ቤቶችን ስንሰራ ቆይተናል። በእነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በሰባቱ አመታት ከሶስት መቶ ሰማኒያ ሺህ በላይ ቤቶችን ከተማችን ላይ ማቅረብ ይችለናል። ከለውጡ በፊት በነበረው አስራ ሰባት አመታት ተገንብተው ለህዝቡ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 እንቀርፋለን ወይም ደግሞ ምላሽ እንሰጣለን። በሌላ በኩል ተጨማሪ ቤት ለመገንባት አቅም የምንፈጥርበት እንዲሁም በማህበራት ዲሰንትራላይዝ አድርገን በርካቶች እንዲሳተፉ አንድ ተቋራጭ ወይም አንድ ማህበር ከአንድ ብሎክ በላይ እንዳይዝ በማድረግ በዘጠኝ ወር ውስጥ እነኝን ሀያ አራት ሕንፃዎች ከአንድ ሺህ ሁለት መቶ ሰማኒያ በላይ ቤቶችን መጨረስ ችለናል።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 እንደዚህ እንድንፈጥን የሚያደርገን ዋናው ጉዳይ ፈጣን ሰራተኞች ለመባል ሳይሆን የህዝባችን ጥያቄ አንገብጋቢ ስለሆነ በፍጥነት መስራት ሀገራችንን ማበልጸግ የህዝባችንን ኑሮ ማሻሻል እንቅልፍ የሚሰጥ ስራ ባለመሆኑ ነው። በጥቅሉ እነኚህ የጋራ መኖሪያ ቤቶች ዘመናዊ አኗኗርን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 እኛም የግሉም ዘርፍ ግንባታችንን እንቀጥላለን። እናንተ ብቻ በደንብ ዝግጁ ሁኑ ማለት ወዳለሁ። በመጨረሻ በ2018 መቶ ሺህ ያክል ቤቶችን ለመገንባት እንዳቀድንና አብዛኛዎቹንም እንደጀመርን ይታወቃል። በ2018 ከኛ ጋራ እነኚህን ፕሮጀክቶች ለማሳካት ወደ ውል የገባችሁ እንዲሁም ዝግጁ የሆናችሁ